የትግራይ እናቶች እንባ ዛሬም ቀጥሏል። መቀለ በጦርነት እየታመሰች ነው። የትግራይ ህዝብ ስቃይ ዳግም ከማገርሸትም በላይ በእጅጉ መራር ሆኗል። መቀለ የጦርነቱ አውድማ ሆናለች። ያኔ የተፈራው የጦርነት ደመና ከመገፈፍ አልፎ እውን እየሆነ ነው። ተቃውሞና ጦርነት፣ መከራና የእናቶች እንባ የሚፈስባት ትግራይ አሳሳቢ ሁኔታ ውስጥ ናት። አባቶች የሚታፈሩባት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት ጦርነት መከባበር እንደ ኋላ ቅርነት የሚታይበት ሁኔታ ላይ መገኘት የኛም ድርሻ አለበት። ብፁዕ ጠቅላይ ዋና ስራ አስኪያጁ ያልተጠበቀ መልእክትን አጋሩ። ባለስልጣኑ በወንጀሉ እጃቸው እንዳለበት ተረጋገጠ።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 በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 ቀን 2018 ዓ ም ከጠዋት ጀምሮ በመቀለ ውስጥ በሚገኙ ዋነኛ መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናንት ጀነራል ታደሰ ወረደ ለሚመራው ለትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽህፈት ቤት በመሄድም ቅሬታቸውን አሰምተዋል። መስከረም አራት ቀን 2018 ዓ ም በማዕከላዊ የትግራይ ዞን በሚገኘው ነበለታ አካባቢ መናሪያና መንገድ መዘጋቱን ለማወቅም ተችሏል። በምስራቅ ትግራይ ሐውዜም መስከረም አራት ቀን 2018 ዓ ም እስከ ረፋ ድረስም ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ የመረጃ ምንጫችን ገልጿል። መቀሌ የሚገኘው የመረጃ ምንጫችን ዘጋቢ እንዳለውም ትናንት አደባባይ የወጡ የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳ ሳት በቪዲዮ ለመቀረጽ እንዲሁም ደግሞ ጥያቄዎችን ለመመለስ ፈቃደኛም አልነበሩም። አርሚ 22 የተባለው የትግራይ ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ ጎዳናዎች ተዘግተው ስለነበረ ተሽከርካሪዎች እንቅስቃሴም ተስተጓግሎ እንደዋለም ነዋሪዎችም ተናግረዋል። በከተማ የሚገኙ መንገዶችን ሰልፈኞቹ በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉም ከስፍራው የደረሰን መረጃም ያመላክታል። ሰላማዊ ሰልፉ ከጠዋት አንስቶ እስከ ከሰዓት ድረስ እንደ ቀጠለም ተመልክተናል። በዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር የተያዘ እንደ እንደሆነም የተገለጸው የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችን ሲያሰሙም ነበር ከነዚህ መካከል የሰራዊቱና የሰው አባላት የደሞዝና የጥቅማጥቅም ጥያቄን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም ደግሞ አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁም ይገኙበታል በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላው ህዝብ ጥያቄ መመለስ አይችልም በማለትም ጥያቄያቸው ቅድሚያ እንዲሰጠው የሚጠይቁ መፈክሮችንም አሰ ተዘመተዋል ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽህፈት ቤት ያመሩት የአርሚያ ሁለት አባላትም አላማቸው በዋነኝነት የጊዜያዊ አስተዳደሩን ፕሬዚደንት ማነጋገር ነበር። ለተቃውሞ ሰልፉ አደባባይ የወጡ የትግራይ ኃይሎች አባላት ወደ አስተዳደሩ ጽህፈት ቤት ዘልቀው ለመግባት ቢሞክሩም ሌተና ጀነራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉም ቀርተዋል። እስከ ኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩ ሰልፈኞችም ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታትም ቆይተዋል። በዚህ ምክንያትም ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያው ሰራተኛም ተናግሯል። ሆኖም አመሻሽ ላይ አስተዳደሩን አግኝተው ማነጋገራቸውም እየተነገረ ይገኛል። አባቶች የሚታፈሩባት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት ሲሉ ብጹ ጠቅላይ ዋና ስራ አስኪያጁ ያልተጠበቀን መልእክት አጋርተዋል። በዘመኑ የምንገኝ የቤተ ክርስቲያን አገልጋዮች እውነተኛ ማንነታችን ሲፈተሽ ያለንበት ደረጃ በቀደሙት አባቶች ክብር ከመጠራት ያለፈ ለትውልዱ የሚሆን ወርሳለን ወይ ብለን ከመጠየቅ ጀምሮ ራሳችንን የምንፈትሽበት ወሳኝ ወቅት ነው። እኛ የምንመዘነው ወደፊት በሚመጣው ትውልድ አቅምና ስኬት ሳይሆን በዘመናችን በሚጠበቅብን አንጻር ምን ሰራን በሚል የዘመናችን ትውልድ ሚዛን እና ካለፈው ትውልድ አንጻር ምን የተሻለ ነገር ፈጸምን በሚል ሚዛን ነው። ባለመስራታችን የተፈጠሩት ክፍተቶችን ለመረዳት ጊዜ አይፈጅብንም። ዛሬ በመላው ዓለም መለያየትና መከፋፈል ነግሶ ጥላቻና መነቃቀፍ በዝቶ የሰው ልጅ የስነ ምግባር ልልና ከተፈጥሮ ደረጃ ዝቅ ብሎም ይገኛል። በውጤቱም አባቶች የሚታፈሩበት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት ማለትም እንደሞኝነት መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የኛም ድርሻ አለበት። እኛም መካከል በአንድ ተቋም ውስጥ እየኖርን እና በአንድ አገልግሎት መስመርና ሀብለ ስርዓት እየተራመድን አካሄዳችን ተለይቶ ወደኋላ እና ወደፊት የሚጓተት እንዳይሆን ማሰብ ይጠበቅብናል። ይህም የሚሆነው አቅም ስላነሰው ሰው ስለጎደለው ሀብት ስለጠፋ ብቻ ሳይሆን እውነት ስለጠፋ መተሳሰብ፣ መከባበርና መፈቃቀር እንደ ጎደለም ስለመጣ ነው። ይሁን እንጂ መስራት የሚገባን እውነተኛ ተልእኮን በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣንና አምላካዊ ቃል ኪዳንን ብንጠብቅ የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድን በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤት እናስመዘግባለን ሲሉ ንጹ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ይህንን መልእክት አስተላልፈዋል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀን ከሰው እገታ ወንጀል ጋር በተያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎችም ያመላክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸሙ የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። አንድ የወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸውን በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገሪያም ሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ የተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህን ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችልም ግምቶችንም እየሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠበቅ ሲሆን ከምርመራው በኋላ ዝርዝር መረጃዎችም ለህዝቡ ይፋ ይደረጋሉ ተብሎም ይጠበቃል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀን ከሰው እገታ ወንጀል ጋር በተያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎችም ያመላክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸሙ የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። አንድ የወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸውን በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገ መሻገሪያ መሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህን ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችልም ግምቶችንም እየሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠበቅ ሲሆን ከምርመራው በኋላ ዝርዝር መረጃዎችም ለህዝቡ ይፋ ይደረጋሉ ተብሎም ይጠበቃል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ መረጃዎቻችን እስክንገናኝ ድረስ